የተጋፈጠ እና የወጣ የሙስሊም ማህበረሰብ እንቅስቃሴ የድምጻችን ይሰማ እንቅስቃሴ ነበር። የድምጻችን እንቅስቃሴ እንደ ዋና መሪነት እንደ ኮሚኒቴው ሰብሳቢ ሁኝ በሁሉም መስክ ላይ መንግስትም ጋር በመገናኘት በመነጋገር ጉዳዮቹንም በመምራት ሂደቱንም በማስሄድ ትልቁ ድርሻ ከነበራቸው በኋላም እስር ቤትም ገብቶ ያንኑ ኃላፊነት በዛው ደረጃ ይዞ የመጓዝ ሂደት ውስጥ ከነበሩት ውስጥ ይሄ አንዱ ነበር። እጃችሁን አንሱ፣ ቤተ እምነቶቻችን ለእኛ ለቀቁ፣ ተቋማችንን እኛው እንምራ። እናንተ የወከላችሁት ሰው ተቋሙን አይመራም ነበር። ያ ፍትጫው ከባድ ነበር። በግል ህይወት ለማጥፋት ሙከራዎች ሁሉ፣ የግድያ ሙከራዎች እኔም በመኪና ለመግጨት በተለያየ መልኩ ብዙ ሞክረዋል። ከዛም አልፎ እኔ በቀን ውስጥ ከአስራ ምናምን መኪና በላይ ነው እኔ ናጅቡ የሚንቀሳቀሰው ማለት ይቻላል። ከዛም በፊት እኛ እንዳጠቃላይ ከማሰራችን በፊት ለብቻ አፍ ነው ወስደው መንገድ ላይ ሶስተኛ ፖሊስ ላይ ያስገብተው። በወቅቱ እርምጃ ወስድ ባህል ሆነ። ከሀገር ወጣ ፈተና ሆናለች ሀገር የሰራሁት እንጂ የለም። ህግና ስርዓት ካለ በህግ ጠይቁኝ ነው። ህገ መንግስቱ መሰረት አድርገን ነው የጠየቅነው ጥያቄ ላይ ያነሳ ነው። ህገ መንግስቱ እነሱ ህገ መንግስት አጀንዳቸው አይደለም፣ አይሰሙም። ያው አንተን ህግ ፊት ይዘን የምናቀርብበት ምንም የለም። ግንባር እንደ ጥይት ብለን እንደፋለን። ያን የሚቻላችሁ ከሆነ ህጉ ያንን ከሆነ የሚሰጣችሁ መብት አድርጉት ነው። ለይፈትም አገር አልሄድም፣ ሀገርም ለቅቄ አልወጣም። በጣም ግፊት ነበር። ካለ የፈለክበት ሀገር መሄድ የምትፈልግበት ሀገር ሀገር ለቅቄ የት መሄድ አልፈልግም። የት የመሄድ ሀሳብ የለኝም። ጉዳዩን ከሙስሊም ማህበረሰብ መብት ትግል ጋር እንዲሰለፉ ያደረገበት ሂደት ነበር። ከዛ በኋላ ስሩ መጣ። ስሩ ፈታኝ ነበር። የቻሉትን ያክል ብንችል አካል ጎዶሎ አድርገው ሺባ አድርገው ማውጣት ነበር የሚፈልጉት። እኔ ጭለማ ቤት ውስጥ አራት ወር ነው የታሰርኩት። ሳይቤሪያ ላይ እንትን ከባድ ነበር ሂደቱ ያው የነበረው። አዎ ብቻዬን ጨለማ ቤት ሁለት ወር ብቻዬን፣ ከዛ ውጭ ሰው ጋር ነው ግን እንደዚህ ኦልሞስት፣ ያው እንትን አይደለም። በጣም ከባድ ጊዜ ነው እነዚያ ጊዜያቶች። በጣም ትልልቅና ፈታኝ ምርመራዎች ተመርምሬያለሁ እኔ ከ16 ሰዓት ከ18 ሰዓት በላይ ተመርምሬያለሁ ብቻዬን እንትን እያልክ ያለረፍት ለዛውም፣ ጾመኛ ሁኜ በነበርኩበት ሂደት ውስጥ እነዚህ አይነት ነገራቶች በጣም በሰፊው ሬት